በወንጀል መከላከል ላይ ሁሉም ተቋማት ማህበረሰቡን ያሳተፈ ተግባር እንዲሰሩ ለማድረግ ተቋማትን ማደራጀትና የመፈጸም አቅማቸውን ማሳደግ እንደሚገባ የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ አሳሰቡ። የአማራ ክልል ጠቅላይ ፍርድ ቤት በክልሉ ያለውን የሕግ የበላይነትና የፍትህ ስርዓት ለማረጋገጥ የተለያዩ የሕግ ማሻሻያ ስርዓቶችን እያከናወነ እንደሚገኝም አስታውቋል። ጠቅላይ ፍርድ ቤቱ በቀጣይ አምስት ዓመታት ሊሰራቸው የሚገቡ ተግባራትን በተመለከተ ከፍትህ አካላትና ከተለያዩ ባለድርሻ አካላት ጋር ውይይት አካሂዷል። በውይይት መርሃ ግብሩ ላይ የተገኙት የአማራ ክልል እርሰ መስተዳደር አቶ አረጋ ከበደ በወንጀል መከላከል ላይ ሁሉም ተቋም ማህበረሰቡን ያሳተፈ ተግባር እንዲሰሩ ለማድረግ ተቋማትን ማደራጀትና የመፈጸም አቅማቸውን ማሳደግ እንደሚገባም አሳስበዋል። የአማራ ክልል ጠቅላይ ፍርድ ቤት የዳኝነትና የፍትህ ዘርፍን ለማዘመንና ተደራሽ ለማድረግ የአምስት ዓመት የልማታዊ የስትራቴጂክ እቅድ አቅዶ ወደ ተግባር ለመግባት እየሰራ ይገኛል። የጠቅላይ ፍርድ ቤቱ ፕሬዚዳንት አቶ አለማን ታግደው በቀጣ በቀጣይ አምስት ዓመታት የፍትህ አካላት በቴክኖሎጂ የታገዘ የወንጀል መከላከል ስርዓትን ከመገንባት ባለፈ ወንጀልን የሚጠላና የሚታገል ትውልድ መገንባት ላይ ትኩረት ተደርጎ መስራት እንደሚገባም ተናግረዋል። የዜጎችን ሁለንተናዊ ደህንነት ለመጠበቅና ና ወንጀልን በዘላቂነት ለመከላከል የባህል ፍርድ ቤት ቤቶችና የሃይማኖት ፍርድ ቤቶችን በመደገፍና ማጠናከር እንደሚገባም በውይይቱ ተነስቷል። ዘገባው የባልደረባችን የአዲሱ ተስፋዬ ነው።